ሌላ አሁንም ሀውጃኖ ክፍለ ጦር ላይ አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ የሰብአዊ የሆነ በዓለም ላይ አይተነው የማናቀውን ግፍ እንደፈጸመ ይታወቃል ማለት ነው። ስለዚህ ይሱ የተሰጠውን ተልዕኮ እየፈጸመ ነው።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 ካንተ ጋጠብ እንደሌለን ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብ አይወክልም ወይም የደቡብን ህዝብ ወይም ማንኛውም ኢትዮጵያዊ የሚወክል አይደለም። ይሄ የሚሰራው ተግባር የብልጽግናና የብልጽግና የተሸናፊው ስርዓት እንደሆነ እኛም በቅጥ እንገነዘባለን፣ ሰራዊታችን በቅጥ ይገነዘባል። ይሄን ይሱ የሰራውን ስራ አንተ እንደማተገብር ማምናለሁ። ከዛ ወዲህ የሚዘህ አሳይተሃል። ወደፊትም ልተገብር የምትችለው ይህኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ አሁን በፊት ገለጨዋለሁ፣ የአማራ ህዝብ የሚጨፈጨፈው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 እንዲያ ሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ፣ ከአሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበትን መንገድ ልንገርህ። አይኑ ውሃው ያላማረው አንተ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 በውስጣችሁ ሚኒሻ መስሎ የገባ አድማ በተና መስሎ የገባ በብሔር የሰከረ ሌላ አጀንዳ የተሰጠ በውስጣችሁ እንዳለ ይገባናል። ከዚህ በኋላ እስኪ ተወት ታድርጉት። አፈሙዛችሁን እዛው ጠላት ላይ አዙሩት። እኛ ሌላ አላማ ሌላ አጀንዳ አለና ወደ ሌላ አጀንዳችን ወደ ሌላ አላማችን እንግባ። ጠባችነ ፌዴራል መንግስቱ ጋር እና ይሄ የማይረባ አሬወስ ብልጽግና እድሜ ልኩም ቢላላክ ቢላላክ የማይሰለቸው ለዚህም ትንሾች ናቸው።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 በቃ ራሱን የቻለ አጀንዳ ይዞ የመጣ ትውልድን ዘር እንዲያጠፋ የመጣ ኃይል አለ። ያን ኃይል ጋር እንድንታገል በዚህ አጋጣሚ መልክታችንን ማስተላለፍ እፈልጋለሁ። ከዚህ በመቀጠል የአማራ ፋኖ ብሔራዊ ኃይል አፋባሃ በአራቱም ማዕዘን ያለህ ጓዶች ለማይቀርልህ መታረድ፣ ለማይቀርልህ ብልት መቆረጥ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 እኛ እንደ ሚኒልክ ሕዝብ ዝግጁ ነና፣ ሌላውን በያለበት በዚህ ልክ እየተዘጋጀ እንደሆነ እተማመናለሁኝ። እንግዲህ ከዚህ በመቀጠል የአማራ ፋኖ አፋባሃ እንግዲህ የማረካችሁትንም አሁንም ወደፊትም የሚማረከውን ኃይል አደራ ምላችሁ፣ በተገቢው መንገድ በተገቢው መንገድ አያያዛችሁን እንደምታኮሩኝም የአማራን ሕዝብ ወይም የናንተን የትግል እሴታችሁን ያከበረ መንገድ የሰብአዊ መብት አያያዛችሁን በተማማርንበት እያደረጋችሁት ባለው መንገድ እንድትቀጥሉ። ጠላቶቻችን የፈለጉትን ያድርጉ። ያደረጉት ነገር ለኛ የትግል ጥናትን ነው የሚሰጠን እንጂ ሽንፈትን እንደማይሰጠና እናውቃለን። እናንተ የነሱን ተግባር እንዳትከተሉ ይሄን መልእክቴን አስተላልፋለሁ። በመቀጠል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 ሰራዊታችንን ልቡን በሚያሞቅ መንገድ እየፈለፈላችሁ እያደረጋችሁት ያለው አስተዋጽኦ እንደ ቀላል የሚታይም አይደለም። በድጋሜ ላቅ ያለ ምስጋና አቀርባለሁ። አመሰግናለሁ።